ማርያም ጣት ነው የምንላት በነገራችን ላይ እርቅም ስንፈጽም ለምንድን ነው እርቅ በዚህ ጣት የምንፈጽመውና የማርያም ጣት ያልነው ስንል፣ አለ ሜዳ ነውእና ምክንያት የሆነች እኮ እመቤታችን ነች። የእርቃችን ምክንያት እሷ ስለሆነች፣ የማርያም መቀነት፣ የማርያም መንገድ፣ የማርያም ጣት እያለ የምንጠራው። ስለዚህ የእመቤታችን ምሳሌ ስለሆነች መቶ ከሷ የተወለደው ግዚኦ ማር ነክሶ ስንል፣ በእንተ እግዝእትነ ማርያም ማር ነክሶ ስንል፣ እሷን አለ የምንጠራት፣ ከሷ እንጀምራለን ማለት ነው። በእንተ ማርያም ስንል ከእሷ እንጀምራለን ከዛ በኋላ መጨረሻ ወደ ላይኛው ሄደን ማድረጉ እናጠቃልላለን አንደኛ የመጣው እቺ ጣት ከሌሎቹ ጣት ታንሳለች መሬታችን ቅድስት ድንግል ማርያም ፍጡር ናት ምንም ቢሆን ማለት ነው እና ትህትናዋንም ለመግለጽ ነው ስለዚህ ስንጀምር እግዚኦ መሐረነ ክርስቶስ ከዚህ እንጀምራለን ከትልቁ ጣት ጀምረን እግዚኦ መሐረነ ክርስቶስ አንድ ሁለት እያልን እየቆጠርን ወደ ላይ እንሄዳለን ወደ ታች ከዛ ወደ ላይ አስራ ሁለት ስለዚህ ከሰማያት ወረደ ዓለምን ዞሮ አስተማረ፣ መከራ ተቀበለ፣ ተንገላታ፣ ከዛ አረገ። እኔ አጋጣሚ ሆነው እዚሁ ሀሳብ ላይ አንድ አባት ደግሞ እኔንም እንደዚሁ ጠይቄ ያስረዱኝ ያው ነው ግን እንደው እያብራሩ ብዬ አሰብኳትን ዘን እንዴት እነሱ እሳቸው ያሉኝ ከሰማያት ወረደ፣ ከዛ በኋላ ወርዶ ወደ ሰማይ አረገ ይላሉ። በዚኛው ትክክል በዝኛው አረገ ይላሉ፣ ዳግመኛ ይመጣል፣ ከዛ ደግሞ መልሶ ይወስደናል የሚል ማብራሪያ እንግዲህ የተለያዩ ሊቃውንት ሀሳብ የራሳቸውን ሀሳብ ይሰጣሉ። ዋናው ትልቁ ነገር ግን ይወል ቀዳሚ በምንም የሚመሰል በምን ከነገረ ድነት ጋር ግን መገናኘት አለበት። ያን የማያፋልስ መሆን አለበት። ክርስቶስ ወርዷል፣ ከዛ ዓለምን አድኗል፣ ከዛ ተመልሶ አድርጓል፣ ዳግመኛም ይመጣል ድጋሚ ደግሞ እኛን ይዞ ይሄዳል። እሱ ሚስጥር እስካልተፋለሰ ድረስ ችግር የለውም። ትንሽ ጣት በመሆኗ በመቤታችን የመሰሏት ለዚህ ነው። ስለዚህ በእንተ እግዝተነ ማርያም ስንል ግን ከትንሿ እንጀምራለን፣ ከዛ ወደ ላይ እንጨርሳለን። አንዳንዶቹ ደግሞ ከትንሿ ይጀምራሉ። የተወለደው ከመቤታችን ስለሆነ እግዚኦ ማርነ ክርስቶስ ሲባል ከመቤታችን ነው የተወለደው። መጨረሻ ላይ አድርጓል ይላሉ። ከዛ ድጋሚ ይመጣና እንደገና ደግሞ የመጨረሻው የዓለም ፍጻሜ ይሆናል ሲሉ ከትንሿም የሚጀምሯሉ ከትልቁም። ከትልቁ አስራ ሁለት የሚሆንበት ምክንያት ለምንድን ነው ነው?